ወይም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠኝ ትምኛለሽ። ፍቅር እኔ እንደፈለሽ መናገር ትችያለሽ። ለኔን ግን አንድ ቃል ስታወራት እንዳልሰማ ለእሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅል ይኖሮ እንደዚህ ባልሆነ ነበር። አፈር ጠጭ ኧረ፣ ራስሽ ጠጭ። ሴት ልጅ ነሽ ስርአት ይኖርሽ ብዬ ስንት የነገርኩሽ ቤዛ። አንተ በእነሱ ማን ምን አገባ ነው ወይስ አንተ ምን አገባሽ አንቺ? አዎ ምንም አያገባኝም። ከናኦል ጋር ሌላ ነገር አቀጅ አደርጋለሁ ካልሽ ቤዛ፣ አንላቀቅም። ከሱ ልጅ ጋር እንደዚ አይነት ነገር ባጀምር ይኖረ ማለት ሂዶ ወደ ቤት ተመለሰች። ካላምናችሁ ሄዳችሁ መጠየቅ ትችላላችሁ። ለምን ጠፋችሁ? በራሷ መጠየቅ ትችላላችሁ። እኔ ሀዘን ራስ ስደባብቅ ጊዜ በቃ ጀመር። ከሰው ሰው ጋር ምን ያንጠለጠልሻል? በቃችሁ። ምንድን ነው እንደዚህ የምትሆኑት? አደይም ለካ ከሌሊት ተምረሽ ነው ዴቭ ላይ የምትንጠለጠይው። በጥፊ መታትና፣ ትሰሚኛለሽ ፍቅር፣ ይህን እንደፈለግሽ መነገር ትችያለሽ። ለሊን ግን አንድ ቃለን ስታወራት እንዳልሰማሽ፣ ለእሷ እንደምትጨነቅላት፣ ለእኔ ትንሽ ብትጨነቅልኝ ኖሮ እንደዚህ አልሆንም ነበር ብላ ለምለም ሊዱ ኤላ ጋር እየተነጋገረች ነበር። አፈር ጠጪ፣ እረ ራስሽ ጠጪ አለች። አስረምለም ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬ ስንት የነገርኩሽ። ቤዛ አንተ ከነሱ መሀል አንተ ምን አገባ? ወይስ አንተም ፎን ቃለብ ብሎ ዴቭን ስነገሩ ዳይመንድ ዴቭ በቦክስ መጥተው እያሉ ነበረ፣ ቀውጥ አንስቶ ነበረ። ምን አገባሽ? አዎ ሌላ ምንም አላሰብኩ። ከነ አውልጋ ሌላ ነገር አቅጃ ያደርጋለሁ ካልሽ አንላቀቅም ከሱ ልጅ ጋር እንደዚህ አይነት ባድ ጀምሪ ኑሮ ብሎ አዳይ ላይ ስጫው አዳይ በጥፊ መታችሁ። እውነት አዳይ አበዛሽ። እውነት ዴቪን በጥፊ መምታት አይገባም ነበር። እኔ ከእናንተ ጋር ምንም አይነት ስራ አልሰራም ማኖ እያለ ነበረ። ናኦል እዛ ዳይመንድ እና ኪንጎ ናኦልን እየተከታተሉት ነበረ። ልዱን አግተዋል እሱን ያገተው እያሉ ኋላው እየሄዱ እዛ ቤቱ ድረስ መጥቶ ነበረ። ናኦልን ደብድቦት ነበረ ከዚህ ቀደም አሁን ምን አድርጉ ነው የምትሉኝ? ሊዱ እኮ ወደ ቤት ሄዳለች እያለ ስነግራቸው ነበር። ፍቅርን ደውላችሁ መጠየቅ ትችላላችሁ ማለት አሌ። ዳይመንድ ሊዱ ወደ ቤት ተመለሰች። ሐዘን ላይ ነኝ፣ በቃ አዘኔ ላይ አዘን አጨምሩብኝ እያለ ነበር። ምን ፈልጋችሁ ነው? አንተ የነበር ሊዱን ያገትካት አይደለውም ቆይ እናንተ ምን ያገባቸዋል? ምንድን ናችሁ እናት አደለ? ምንድን ነው እራስን ምደባብቀው ራስን ስትደባብቅ ጊዜ ልድዋን ተጋንስ ብለን አሰብ። ቆይ ለፍቅር ደውልለት እያለ ነበረ። ወጣ ብላ ደውልለት፣ ቤት ውስጥ ኔትወርክ የለም እያለ ነበረ። ነበር በጣም ተጎርቷል። በጣም ደበደበው ዳይመንድ የምባል። እውነት ነው ለ። ያሳዝናል ወንድሜ፣ ዛሬ ላይ የምትሯረጥለት ነገር በጊዜ ካልሆነ ምንም ጥቅም የለውም፣ ድካም ብቻ ነው ትርፉ። ምንድን ነው የምታወራው ግን? ደህና ና አባ። በጣም ይቅርታ ትንሽ ጎዳዎች መሰለኝ። አፎበይኝ እያለ ነበረ። እውነት ነው ናኦል ያለው ነገር። ለምንሰራ ነገሮች ዛሬ ትኩረት ካላደረግን ግን ካለፈ በኋላ መጸጸቱ ብቻ ትርጉም የለውም፣ ጉዳት እንጂ። ችግር የለውም አባ፣ እንደውም ሲያንሰኝ ነው እያለ ነበር ናኦል። አኦልዱ ወደ ቤት ተመልሳለች። ስላላወቅን ነው የተንጫጫንብህ። ሌላ ጊዜ ተመልሰን በደንብ እናወራለን፣ በደንብ እንግሳለን። ለማንኛውም ዴብ ይባላሉ፣ ለባ ይባላለሁ፣ ጊንጎ ይባላል። እና ተዋወቁ ማለት ነው። እና ብቻሽን ነው የምትኖሪ ያሉት ነበር። አው ቤት ውስጥ ማንም የለኝም፣ ብቻዬን ነኝ። ቤተሰብ የለኝም። እናቴ የነበረች ሞታለች። ያው ብሌን ጨከነችብኝ ቋንቋ ነበረች። አቤት ሴቶች እዚህም እዛም ነው የሚያምራቸው አይደል? አንድ ቦታ መሆን አይመቻቸውም፣ እያለ ነበር። ብለንም ጨክና ከእናቴ ጋር ሄደች ብለንም። እናቴንም በጊዜ መትረፍ አልቻልኩም። ለዛ ነው ከምንሰጣቸው ነገሮች በጊዜ ካላገኛቸው ይቆጨሃል። በጣም አዝናለው እናትምስት ሞቶ በቃ ትረብሽ እያሌ ነበረ ና ወለውነት፣ በጣም ያሳዝናል። ፍቅረኛው እናቱም በሞት አጣቸው ማለት ነው። በጣም አዝናለሁ። እናትን ማጣት ማለት ስሜቱን ስለሚያውቅ እያሌ እንዳይመንድ ፈጣሪ ያስናላው፣ አመሰግናለሁ አላቸው። ብቸኝነት የምሰማ ከሆነ እኛ ጋ ና እያሉት ነበረ ማለት ነው። እንደፈለግ ስደብር እንድትደበረብን ተፈቅዶልሃል፣ አለ ዳይመንድ። ኪንጎም ያው አንድ ላይ ማለት ነው እ ኦዴን እየበረታቱት ነበረ። ታ ነው የምናደርግ አባ። እሺ በደህና ጊዜ ስልኬን ወሰዳችሁ። ቆይ አሁን በምን ልደውልላችሁ? የታወቃችሁ ሌቦች ናቸው መሰለኝ። አረዳል አልመሰልከኝንም። እንዴ ሌባ ምናምን ትላለህ እንዴ? አለ ዳይመንድ። እውነት ነው ስልኩን እነሱ ናቸው የወሰዱበት ያው ኪንጎን እና ዳይመንድን ያውቃል ናኦል ማለት ነው። ያው ቤቱ ድረስ መጥቶ ነበረ ስልኩንም ወስዶበት ነበር እና ይቅርታ አላቸው። ተሳስቼ ነው። ምን አይነት ገገማ ነው አለ እዛ። እኔማ እናንተን ላስቃችሁ ብዬ ነው እንጂ ስልክ ከያዝኩ ቆይ እያለ ፈርቶ እዛ እንደዛ ነበር። ያው ከኛ ጋርም ተፍተፍ ማለት ከፈለክ ትችላለህ እያለ ነበረ ምናምን እነሱ ወደ ቤታቸው ሄዱ። ና አሁል ግን በጣም ነው የጎዱት፣ በጣም ነው የደበደቡት። አንድ ነገር ሰናቅ ግን ያው እነሱ ለልዱ ብሎ ነው ያው አውቀዋል ማለት ነው። ልዱ እሱ ጋር ነበረች እሱ ነበር ያገታቸው። አሁን ግን ወደ ቤት ተመልሰዋል ልጆቹ ሊዱ እና አዳይ እና አዳይ ወይ ለልዬ ምን ነው አንቺ ጥሩ ነሽ አዳይ አንቺ አንች ቦታ ቢሆን እኔ ላና ኦል መቼም ቢሆን እቅርታ አላደርግለትም ነበር። የንች ሲሆን እኔ በጣም የገረመኝ የሊዲያ ነው። ቆይ ሊዲያ ና ኦልን ታፈቅራለች እንዴ? አረ ለልዩ የምነካሽ፣ ልዱ በዛ መንገድ የምታስቡ አይመስለኝም። ቆይ ቆይ ቆይ ያልገባኝ ነገር እና ልጁ ከመሬት ተነስቶ ነው እንዴ? ልጅ ታዋኮ ሊዲያ ናት። ይቅርታና ሸእቷ ባይ ያ ሁሉ ቀናግቷ ሲያሰቃያት የነበረ ልጅ እንዴት እቅርታ አደረገችለት? እንዴት ለፖሊሶቹ እንደዛ ብላ ልታስፈታ ቻለች? አንድ ሰው መልካም ነገር ስሰራ እንደዚህ ማለት ተገቢ አይደለም። እራሳችን ንጹህ ልብ ካለን ሌላ ሰውንም እንደዛ ማሰብ ነው እንጂ። ይሄ እሷ የሆነ ችግር ይኖራል ፍቅር አፍቅራ ይሆናል ማለት አይመስለኝም። ሊዱ በጣም ጥሩ ልጅ ናት። አንቺም አታውቂው ነገር አለ። እኔቻ አለች። አዳይም ረሱ ምንም አላለም። ጓደኛው የሞተችው እኮ ትናንትና ነው። አረ እስኪ አዳይ ብቻን ልጁ ፈጣሪ የያዘ ነው። በጣም ልክስክስ ነገር ነው። በሰላይ ይቾክላል። ለሊዬ አንቺ ግን ደህና ነሽ? ምንም አዲስ ነገር የለም እንጂ ሁሉስ ነገር ሰላም ነው? እያለች ነበር። ሄለም ከእናቱ ጋር ተነጋግሮ መሄዱን ትተዋል። እውነትሽ ነው ላሌ። እንኳን ደስ አለሽ እህቴ። ምን ዋጋ አለው ብለሽ ነው እዚህ ቤዛና ሊዱ ከሚጀነጅኑት እዛ ብሄድ ይሻለው ነበር አለች ለሊም። ተይ ለልዬ፣ እንደሱ አትበይ። ተመስጌ ማለት ነው የምሻለው። ደግሞ እኮ እነሱ ስለ አንቺ ብዙ ነገር አያስቡም። ደግሞ እንደዚህ ነገር ያሳሰበሽ እኮ ሄላ ቼክ ላደርገው ይችላል። አንቺን ነገር ታጠብቃለሽ እናንተ አለች ቤዛ። መጣች ለሊና አዳይ እያወሩ ነበረ። እዚህ ኩሽና ውስጥ ቆማችሁ ማንን ነው የምታዩት ምታሙት? በይ አንደኛው መኝታ ቤት አንደኛው ደግሞ እዚህ ሆኝ በወጡ በገቡ ቁጥር ሆነ እንደዚህ አድርጉ ማለት ጥሩ አይሆንም። በጣም ታሳፍሪ ያለሽ ቤዛ። ሲጀመር ማን ፈቅዶልሽ ነው እዚህ ቤት እንደፈለግሽ የምትወጪ ምገቢ? አለቻት ለሌሊ ቤዛ ማለት ነው። እኔን ለመቆጣጠር መፍት የለሽም። እስኪ ራስሽን ተመልከች። በወጣ በገባው ቁጥር ይሄ እንድትቆጣጠርኝ አልፈቅድልሽም። ወይ ደግሞ ሌላ አላማ ካለሽ ንገሪኝና እንፋለም እያለቻት ነበረ ያለበለዚያ አንዴ ኪችን አንዴ መኝታ ቤት አንዴ ሳሎን፣ ይሄ አተተራ ማምሽብኝ ያለቻት ክልኳ ነገረቻት። እሷ እንደ አዳይ ዝምተኛ አይደለችም። አዳይ ብትሆን ዝም ነበር የምትለው። ምን አከፋሽ አንቺ አለቻ። በዛ አው አገባኝም፣ ነገር ግን ቆም ብለሽ መንገድሽን ብታስተካኪ ምሻልሽ አንቺ ጓደኛሽ እንዴት ነው የጠገበችው? ለነገሩ አንቺ ነሽ የልብ ልብ እየሰጠሻት እንደዚህ ያደረግሻት ብለ አዳይ ላይ ተመልስ። ቆይ ጠብቁ ሁለታችሁም ከዚህ ቤት ኡን ብላችሁ እንድትወጡ ነው ማደርጋችሁ እያለቻት ነበር። ኡ ማለት አንቺ ካልቀደም ለእኛ ታስብ ችቅር የለውም አለቻት አዳይ። ምን አባሽ ነው ያልሽው? አንቺ ከዚህ በኋላ ለኔ መናገር አይደለም ቀና ብለሽ እንድታያት አልፈቅድልሽም አለች ምትፈልጊ ነገር ካለ እኔን ማዘዝ ትችያለሽ የስራ ሀላፊነት ያለብኝ እኔ ብቻ ነኝ ከዚህ ባለፈ ትርፍ ንግግር እናገራለሁ እንዳቲ ተከባብረን ብንኖር የተሻለ ነው ብላ እንቀጥል ከዛ አዳይም ጥላት ሄደች ኧረ ቆይ እዚህ ቤት እኔ ነው ናቸው ሰራተኛ እኔን ለማዘዝ እኮ ትንሽ ነው የቀራቸው ንቀታቸውን የሚያበርድላቸው ሰው ያስፈልጋቸዋል። በዚህ አይነት ሁኔታ ማን ይዛለቃትም? በዚህ አይነት ሁኔታ እንዛለቃትም ብላ ግራ ተጋብታ ኩሽና ውስጥ እየዞረች ነበር። ቤዛ ቤቱን እያተራመሰች ነው። ቤዛና ፍቅር በቃ በአንድ ቤቱን አቅመዋል። ያው ኤላ ደግሞ ለሊዱ ጋር መጣ ማለት ነው። ሊዱ ያስቀየምኩሽ ነገር አለ እንዴ? ምን ነው ለምን እንደዛ አልክ? ደግሞ አስቂም አትጫወቺም ደግሞ እንደሰማው ከሆነ አንቺነሽ ከቤት የጠፋሽው እያላት ነበር። አሁን ለእኔ ተጨንቀኖ የላ። አዎ ሊዱ፣ እንዴት አልጨነቅም። በከፋኝ ሰዓት የላ። እኔ አሁን ምንም አልፈልግም፣ ከክፍሌ ይውጣልኝ። እሺ፣ ስታከብረኝ ነው ላከብር የምችለው። እሺ ብላ ሊዱ ጥላው ተኛች። ንሽ እወጣልሻለሁ አለ ሊዱ። ግን ስለተመለስሽ ደስ ብሎኛል፣ ደህና ስለሆንሽም ደስ ብሎኛል ሊዱ በደበረሽ ሰዓት በደበረሽ ሰዓት በተከፋ ቤቴ መምጣት ትችያለሽ። ለእኔም መደወል ትችያለሽ። ምንም ነገር አልፈልግ ምጣልኝ አለችው። በፊት በጣም ትወደው ነበረ ሄዳ ትዘፍንለት ነበረ እና ውጭልኝ እያለ ሲያመና ጭቃት ምንም አይመስላትም ነበረ። ዛሬ ግን ተሰማትና ያኔ ማታ በእሱ ቤት ሄዳ ነበረ ከዛ ውጭ ልኝ ብሎ ለሊን ለማስደሰት ብሎ እሷን ውጭ ልኝ ብሎ ሲያመናጭቃት በሌሊት ወጣ፣ ታግታ ይኸው፣ በሰላም ግን ተመልሳለች። ሰው ስለተጫወተ ያው ስላላሰባ ብቻ ያ ሰው አይከፋም ማለት አይደለም፣ ግን ለሰው ክብር ሊኖረን ይገባል። ያ ድና የተከበራችሁ ቤተሰቦች የነበረኝ ቆይታ ግን ይመስላል በሌላ ቪዲዮ ውስጥ ምንሰላም